ኢትዮጵያ ከአፍሪካ በቁም እንስሳት እርባታ ቀዳሚውን ደረጃ የመያዟን ያህል ከቆዳና ሌጦ ምርት የሚገኘው ጥቅም ግን ይህንን አሀዝ የሚመጥን አለመሆኑ ይነገራል። መንስኤዎቹ በርካታ ቢሆንም በእርድ ወቅትና በቆዳና ሌጦ ምርት አያያዝ ላይ የሚታየው ችግር ትልቁን ድርሻ እንደሚይዙም ይነሳል። በአዲስ አበባም ከቆዳና ሌጦ ዘርፍ የሚገኘውን ፋይዳ ለማሳደግ የግንዛቤ ስራዎች ሲሰሩ መቆየታቸውን በአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን የሰርቲፊኬሽን ኢንስፔክሽንና ሬጉላቶሪ ዳይሬክተር ዶክተር አስናቃው ወቀ ተናግረዋል። ቆዳና ሌጦ ትልቅ የሆነ ሀብት ነው። ያ ሀብት ደግሞ በአግባቡ ተይዞ የሚመለከተው ቦታ መድረስ አለበት። ከዚህ ጋር ተያይዞ የመጀመሪያው በቄራ ድርጅት ውስጥ የሚከናወኑ እርዶች አሉ። እነዛ እርዶች ሲከናወኑ ከእነዛ ጋር አብሮ የስጋ ምርመራውን ከማድረግ በተጨማሪ የቆዳና ሌጦ የጥራት ቁጥጥር እናደረጋለን። በዛ የምናደርገው የጥራት ቁጥጥር አንዱ ነው። ሌላው ደግሞ ከቄራ ድርጅት ውጭ የምናደርገው የቆዳና ሌጦ ጥራት ቁጥጥር አለ። ከቄራ ድርጅት ውጭ ባሉ 49 የቆዳና ሌጦ ማደረጃ መጋዘኖች አሉ። በእነዛ መጋዘኖች የሚሰበሰቡ ቆዳና ሌጦዎችን እነዛ ላይ የጥራት ቁጥጥር እናደርጋለን ማለት ነው። በመዲናዋ ባዘቦትም ሆነ በበዓላት ወቅት የሚከናወኑ የእርድ ተግባራት በርካታ መሆናቸውን የጠቀሱት ዳይሬክተሩ ባለፉት ዘጠኝ ወራት የቆዳና ሌጦ ምርቶችን ጥራት ለማስጠበቅ ከቄራ ድርጅቶችና ማህበራት ጋር በቅንጅት መሰራቱን አብራርተዋል። ለምሳሌ በዘጠኝ ወር ውስጥ በቄራ ድርጅት ውስጥ 194,986 ቆዳና ሌጦ ተሰብስቦ ጥራቱ ተረጋግጦ ወደ ማለስለሻ ፋብሪካዎች እንዲሄዱ ለማድረግ እቅድ ይዘን ወደ 194986 ኦልሞስት ወደ መቶ ፐርሰንት ቆዳና ሌጦ እንዲሰበሰብ አድርገናል። ማድረግ ብቻ ሳይሆን የተሰበሰበው ቆዳና ሌጦ በአግባቡ ወደ ቦታ እንዲደርስ አድርገናል። ከቄራ ውጭ የሚከናወን ህገ ወጥር ድና አያያዝ ለቆዳና ና ሊጦ ምርት ምክንያት ዋነኛ መንሴ ነው የሚሉት ዶክተር አስናቀ ህብረተሰቡ በእነዚህ የምርት ሂደቶች ላይ አስፈላጊውን ጥንቃቄ አድርጎ መስራት እንደሚገባም አሳስበዋል። ቆዳና ሊጦ የሚባክንበት አንደኛው ምንጭ የህገወጥ ወጥ እንስሳት ትርድና ስጋ ዝውውር ነው ማለት ነው። ስለዚህ ይሄንን በመከላከል የቆዳና ሌጦ የሚባክንበትን መንገድ መከላከል እንችላለን። አጠቃላይ እርዶች መከናወን አለባቸው ብለን የምንመክረው መክረው በቄራ ድርጅቶች ውስጥ የትኛውም እርድ ከቄራ ድርጅት ውስጥ ከቄራ ድርጅት ውጭ ባይደረግ መልካም ነው ብለን እንመክራለን። በዘንድሮ የትንሳኤ በዓልም የቆዳና ሌጦ ምርታማነትን ለማስጠበቅ በከተማዋ ካሉ ሶስት የቄራ ድርጅቶች ጋር በቅንጅት መሰራቱን ኮሚሽኑ አስታውቋል።